እግዚአብሔርን የማትፈልጉበት የትኛውም አይነት ሪሌሽንሽፕ ወደ መቃብር ይነዳችኋል። እግዚአብሔርን በማትፈልጉበት በየትኛውም ጉዳይ ሁሉ ላይ ኦልዌይስ ምን አለካላችሁ? ይሞታል አሳ እግዚአብሔርን አለመፈለጉ እንደገደለው ልክ እናንተንም እግዚአብሔርን አለመፈለጋችሁ እየገደላችሁ ይሞታል አሳ እየሞተ እየሞተ የመጨረሻው ሰዓት ላይ እንኳን ደርሶ በእግሩ ጉዳይ እግዚአብሔርን አልጠየቀውም። በህይወታችሁ መሞት የምትጀምሩት መርቀቅ የምትጀምሩት መኮስመን፣ መደየት፣ ባዶ መሆን የምትጀምሩት መቼ ነው ከተባለ እያንዳንዱ ህይወታችሁ ውሳኔዎች ላይ ከባድ የምትሏቸው ህይወታችሁ ላይ ዋጋ የሚያስከፍሉ ውሳኔዎቻችሁ ሁሉን ላይ እግዚአብሔርን ሳትፈልጉ ከገባችሁ ወደ መቃብር እንደሚነዳ በግሩ ክብር ላይ ኢየሱስ ሲሆን። ከእግዚአብሔር ቃል ጥቂት እንማማራለን። ከእግዚአብሔር ቃል ጥቂት እንማማራለን። አንድ የእግዚአብሔርን ቃል አነብላችኋለሁ ሁለተኛ ዜና ምዕራፍ አስራ ስድስት ቁጥር አስራ አንድ ላይ ያለቃል። ሁለተኛ ዜና ምዕራፍ አስራ ስድስት ቁጥር አስራ አንድ እስከ አስራ ሶስት ያለቃል እንደዚህ ይላል የአሳም የፊተኛውና የኋለኛው ነገር የአሳም የፊተኛውና የኋለኛው ነገር እነሆ በይሁዳና በእስራኤል ነገስታት መጽሐፍ ተጽፏል። የአሳ የፊተኛውና የኋለኛው ነገር በይሁዳና በእስራኤል ነገስታት መጽሐፍ ተጽፏል። ቁጥር አስራ ሁለት በነገሰ በሰላሳ ዘጠነኛው ዓመት አሳ እግሩን ታመመ፣ ደዌውም ጸናበት። ነገር ግን በታመመ ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም። እሺ። አሳም ከአባቶቹ ጋር አንቀላፋ፣ በነገሰም በአርባ አንደኛው አመት ሞተ። ክብር ላይ ኢየሱስ ሲሆን ክብር ላይ ኢየሱስ ሲሆን ክብር ላይ ኢየሱስ ሲሆን ዩትዩብ ላይ የምታየውን ቅዱሳን በሙሉ ለሁሉም ሰው ሼር አድርጉት። ክብር ላይ ኢየሱስ ሲሆን። አሁን ያነበብነው የመጽሐፍ ቅዱስ ክፍል ላይ የአሳ የፊተኛውና የኋለኛው ነገር በይሁዳና በእስራኤል ነገስታት ታሪክ ተጽፏል ይላል ቁጥር አስራ አንድ ላይ ሶ የአሳን ታሪክ በእስራኤልና በይሁዳ ነገስታት ታሪክ ውስጥ ታገኙታላችሁ ይላል ከዛ ምን ይላል ቁጥር አስራ ሁለት ላይ አሳ በነገሰ በሰላሳ ዘጠነኛው አመቱ እግሩን ታመመ ብሎ ይነግራቸዋል። ከዚያ በነገሰ በስላስተኛው አመቱ እግሩን ታመመ ይለና ባለመድኃኒቶችን ፈለገ እንጂ እግዚአብሔርን አልፈለገም ነበር። ባለመድኃኒቶችን ፈለገ እንጂ እግዚአብሔርን አልፈለገም ነበር። አሳም ከአባቶቹ ጋር አንቀላፋ በነገሰም በአርባአንደኛው አመት ሞተ ይላል። ክብር ለኢየሱስ። ሲሆን እዚህ ስፍራ ውስጥ አንድ ነገር እንድትረዱና እንዲገባችሁ ፈልጋለሁ። ብዙ ክርስቲያኖች የሚሳሳቱትን ብዙ አማኞች የሚሳሳቱትን ብዙ አገልጋዮች የሚሳሳቱትን ስህተት ልንጋራችሁ አሳ ሲታመም በነገሰ በሰላሳ ዘጠነኛው ዓመቱ ነው የታመመው፣ የታመመው ደግሞ እግሩን ነው። ሲሞት የሞተው በአርባ አንደኛው ዓመት ነው። ያ ማለት አሳ ሕይወት ላይ የእግር ህመሙ ሁለት ዓመት ቆይቷል። ሁለት ዓመት ሙሉ የእግር ህመሙ ሲቆይ ሁለት አመት ሙሉ አሳ ሆስፒታል ለሆስፒታል ባለመድኃኒቶችን ፍለጋ ዙሯል። ሁለት አመት ሙሉ ሁለት አመት ሙሉ አሳ ሲታመም የታመመው ሊገል በሚችል በሽታ አይደለም። ልቡን አልታመመም። ኩላሊቱን አልታመመም። ሰንባውን አልታመመም። የታመመው እግሩን ነው። የእግሩ በሽታ ሊገለው አይችልም። አሳ እግሩን ታመመ። ለአንድ ዓመት አልታመመም፣ ለሁለት ዓመት ነው የታመመው። ሁለት ዓመት ሙሉ እግሩን ሲታመም፣ ሁለት ዓመት ሙሉ የታመመ እግሩን ይዞ ሁለት ዓመት ሙሉ የታመመ እግሩን ይዞ ባለመድኃኒቶች ጋር ዞረ እንጂ እግዚአብሔርን አልፈለገም ይላል ሶ በሁለት ዓመት ጊዜ ውስጥ ይሄንን በሽታ ይዞ በየሆስፒታሉ ዞረ እንጂ እግዚአብሔርን አልፈለግም። ስለ በሽታው እግዚአብሔርን አልጠየቀውም። ስለ በሽታው ስለ በሽታው እግዚአብሔርን አልጠየቀውም። የግር በሽታ ይዞ አይ እቺማ ቀላለች እቺ የምትፈወስ ችግር ነች ብሎ በየወገሻ ቤቱ ዞረ። የግር ህመሙ ሁለት ዓመት ሙሉ እሱ ጋር ቆየ። ሶ የመሞቱን ምክንያት መጽሐፍ ቅዱስ ሲናገር በግር በሽታ ሞተ አይልም። ባለመድኃኒቶችን ፈለገ እንጂ እግዚአብሔርን አልፈለገምና ሞተ ነው የሚለው። አሳን የገደለው የግር በሽታው አይደለም። አሳን የገደለው በግር በሽታው አይደለም። አሳ የሞተው አሳን የገደለው ምንድን ነው ካላችሁኝ፣ የግር በሽታው ሳይሆን እግዚአብሔርን አለመፈለጉ ገደለው። እግዚአብሔርን አለመፈለግ ጎደለው። ለዛ ነው አሳ፣ የእግር በሽታዋን ሲያስብ እቺ ቀላለች፣ ሆስፒታል ብሄድ ብታሽ የሆነ ነገር ብሆን እፈወሳለው እድናለሁ ብሎን ያሰበው እድናለው፣ ችግር የለውም ራሴ እወጣለሁ፣ ቀላል ኬዝ ነው እኔ ጋር ያጋጠመው፣ ሶ ይሄ ነገር ወደ ሞት አይወስደኝም ብሎ ሁለት ዓመት ሙሉ ለእግሩ ፈውስ ፍለጋ ኳተነ። ለእግሩ ሁለት ዓመት ሙሉ ፈውስ ፍለጋ ሲኳትን እግዚአብሔርን ግን እንዲፈውሱ አልጠየቀውም። እግዚአብሔር በእግሩ ጉዳይ ጣልቃ እንዲገባለት አልጠየቅም። እግዚአብሔርን አልፈለግም። እና ሞት ይላል። ብዙ ጊዜ ክርስቲያን በሆኑ ሰዎች ህይወት ላይ ምን ይፈጠራል መሰላችሁ? ምሳሌ አንዳንድ ክርስቲያኖች ሪሌሽንሽፕ ይጀምራሉ። ሪሌሽንሽፕ ሲጀምሩ እግዚአብሔርን አይጠይቁትም። ለምን ከተባለ ልክ እንደ አሳ የጭቀላለች ይቺ ቀላለች ይቺ ቀላለች፣ ችግር የለውም ያው የጸባይ ጉዳይ ነው፣ አያያዙ እኔ እችልበታለሁ፣ እኔው ራሴ እወጣዋለሁ ብለው ሪሌሽንሽፕ ውስጥ ይገባሉ። አንድ ወር ሁለት ወር ሶስት ወር አራት ወር እያሉ ያስቆጠራሉ። አራት ወር ሙሉ በዛ ሪሌሽንሽፕ ጉዳይ እግዚአብሔር ነው የፈልጉት። ለምን ከተባለ ራሴ እወጣዋለሁ ብሎ ስለሚያስቡ፣ ከጥቂት ጊዜ በኋላ በዛ የሪሌሽንሽፕ ጉዳያቸው ላይ እግዚአብሔርን አልፈለጉትምና እግዚአብሔርን ጣልቃ እንዲገባ አልፈቀዱለትምና ያ ሪሌሽንሽፕ ሰላማቸውን መግደል ይጀምራል። ያ ሪሌሽንሽፕ ጤናቸውን መግደል ይጀምራል። ያ ሪሌሽንሽፕ ቢዝነሳቸውን መግደል ይጀምራል። ያ ሪሌሽንሽፕ የእነሱ የተባለን ነገር በሙሉ መግደል ይጀምራል። እግዚአብሔርን የማትፈልጉበት የትኛውም ጉዳይ በሙሉ ወደ መቃብር ይዟቸው ነው የሚሄደው። እግዚአብሔርን የማትፈልጉበት የትኛውም አይነት ሪሌሽንሽፕ ወደ መቃብር ይነዳችኋል። እግዚአብሔርን በማትፈልጉበት በየትኛውም ጉዳይ ሁሉ ላይ ኦልዌይስ ምን አለ ካላችሁ፣ ሞት አለ። አሳ በሽታው የጀመረው ሰዓት ያስበው ምንድን ነው ካላችሁ፣ ይቺ በሽታ ቀላለች። ወጣት አለው እግሬ ላይ ነች፣ ትንሽ ባጭ ነች የወጣችው፣ ለሞት አታደርሰኝም፣ ወክ ባረግባት፣ ሆስፒታል በሄድባት ብሎ ነው ያሰበው። እግዚአብሔር ደግሞ ምን ነበር ሲጠብቅ ነበር? አሳ በዚህ ጉዳይ እኔ ጋር ይመጣል፣ እኔ ጣልቃ እንገባለት፣ እኔ እንድፈርድለት ያማክረኛል፣ እኔን ይፈልገኛል ብሎ ይጠብቅ ሁለት ዓመት ሙሉ ሰው። እንዴት ሁለት ዓመት ሙሉ በሽታ ይዞ እግዚአብሔር ጋር እንዴት አይመጣም? ሁለት ዓመት ሙሉ የሚያስጨንቅ ችግር ይዞ እንዴት እግዚአብሔር ጣልቃ እንዲገባለት እንኳን አይፈልግም። ሳምታይምስ አንዳንድ ክርስቲያን የሆኑ ሰዎችን ታያላችሁ የማይሆን ሪሌሽንሽፕ ውስጥ ይገቡና ስለ ሪሌሽንሽፑ እግዚአብሔርን መስማት አይፈልጉም። ምክንያቱም እግዚአብሔርን አይፈልጉትም። እነሱ አእምሮ ውስጥ ያለው ነገር ምንድን ነው ካላች ስሜት ስሜት ስሜት ብቻ ነው። እነሱ አእምሮ ውስጥ ያለው ስሜት እየነዳቸው ነው። በትክክል እያሰቡ አይደለም። እግዚአብሔርን በሪሌሽንሽፓቸው ጉዳይ ላይ አይፈልጉትም። በፍጹም አይፈልጉትም። ሶ በሪሌሽንሽፓቸው ጉዳይ ላይ እግዚአብሔርን አይፈልጉትም። ችግር የለውም፣ እቺ ቀላለች፣ እኔ እወጣለሁ። ችግር የለውም፣ እቺ ቀላለች፣ ቀላለች፣ ራሴ አስተካክላታለሁ። ቡም ጨረሱ። አፍተር ዛት አሳ እግዚአብሔርን አለመፈለጉ እንደገደለው ልክ እናንተንም እግዚአብሔርን አለመፈለጋችሁ እየገደላችሁ ይመጣል። ለዚያ ነው አንዳንዱ ሰው ብድግ ብሎ የሆነ ሀገር መሄድ ያስባል። የሆነ ሀገር ይሄድና፣ አስቡት፣ የሆነ ሀገር ይሄድና ስራ ለመስራት ነው የሚያስቡ፣ እንደተባለው እግዚአብሔርን ሳይጠይቅ ይሄዳል። ቪዛ ይሳካለታል። አንድ ዓመት፣ ሁለት ዓመት፣ ሶስት ዓመት፣ አራት ዓመት ቡም። ደን መጨረሻ ላይ እጅህ ምን አለው ሲባል፣ ባዶ ነው። ለምን ሲባል፣ በዛ ሊሄድበት ባሰበበት አገር ጉዳይ ላይ እግዚአብሔርን አልፈልገም እንደ ክርስቲያን ማድረግ ያለባችሁ ነገር ሪሌሽንሽፕ ስታስቡ እግዚአብሔር መፈለግ አለባችሁ። እግዚአብሔር መጠየቅ አለባችሁ። የውጭ ፕሮሰስ ስታስቡ እግዚአብሔር መጠየቅ አለባችሁ። አገልግሎት ስታስቡ፣ በእያንዳንድ ጉዳዮቻችሁ ላይ በሙሉ እግዚአብሔር መጠየቅ አለባችሁ። ሳምታይምስ ሰዎች ይመጣሉ፣ ቢዝነስ ለምን አብረን አንሰራም ይሏችኋል። ደን ቢዝነሱ ያሟላችኋል። ችግር የለውም ቢዝነስ አይደለ ያው የአእምሮ ስራ ነው ምናምን ብላችሁ ትገቡበታላችሁ። ኤክስፒሪየንስ አለኝ ልምድ አለኝ ብላችሁ ትገቡበታላችሁ። ደን ምን እንደሚፈጠር ታውቃላችሁ። ገንዘቦቻችሁ ይበላሉ፣ ባዶ ትቀራላችሁ። ምንም ነገር እስከማይተርፋችሁ ድረስ ሁሉም ነገር ብክንክን ይላል። በከባድ ጉስቁልና ትመታላችሁ። የዛን ጊዜ ምን ትዝ እንደሚላችሁ ታውቃላችሁ። የገባው ሰዓት ኦረዲ አንድ ዓመት ሁለት ዓመት ሙሉ ይሄን ቢዝነስ ውስጥ ለመሮጥ በምታስቡበት ሰዓት እግዚአብሔርን አልጠይቃችሁትም። እግዚአብሔርን አል አሳ እየሞተ እየሞተ ኦረዲ እየሞተ የመጨረሻው ሰዓት ላይ እንኳን ደርሶ በእግሩ ጉዳይ እግዚአብሔርን አልጠየቀው። ሁለት አመት ሙሉ ቢያንስ በሁለት ዓመት ውስጥ ሰው አንድ ጊዜ እንኳን ተሳስቶ እግዚአብሔር ትዝ አይለው። እግዚአብሔር እንዴት ትዝ አይለው? ሳምታይምስ አንዳንድ ሰዎች አሉ፣ ሪሌሽንሽፕ ይመሰረቱና በዛ ሪሌሽንሽፕ ላይ እግዚአብሔር ትዝ አይላቸውም፣ መጸሌ ትዝ አይላቸውም፣ ጌታን መፈለግ ትዝ አይላቸውም። ቡም እስከ ስድስት ወር ከሰባት ወር በኋላ ልቤን ሰበረው፣ ኤቭሪቲንግን አበላሸው፣ ከሱ ጸነስኩ፣ እንደዚህ ተፈጠረ፣ ልጅ በመካከል መጣ ይሏቸዋል ደን እድሜያቸውን ይገሉታል። እግዚአብሔር ካሰበላቸው ፊውቸር፣ እግዚአብሔር ካሰበላቸው ነገ ከሚባል ቀን ራሳቸውን ያጎሉታል። ለምን ሲባል እግዚአብሔርን አልፈልጉም፣ እግዚአብሔርን አልፈልጉም፣ እግዚአብሔርን አልፈልጉም። አስቡት። ከኢትዮጵያም ከኤርትራም ካላችሁበትም አገር የሆነ ሀገር ከመሄዳችሁና ከመውጣታችሁ በፊት አንድ ነገር አንድ ምክር ልምከራችሁ፣ አንድ ምክር ልምከራችሁ። ምንድን ነው ካላችሁ ይመክራችሁ ለመሄድ ባሰባችሁበት አገር፣ ለመሄድ ባሰባችሁበት ጉዳይ እግዚአብሔርን ፈልጉት። ምክንያቱም እግዚአብሔርን ባልፈለጋችሁበት ጉዳይ ሁሉ ላይ በራሳችሁ ጉልበት፣ በራሳችሁ አቅም፣ በራሳችሁ ብርታት ስለሆነ እየተደገፋችሁ ያላችሁት መጽሐፍ ቅዱስ ስጋ ለባሽን የሚደገፍ እርጉም ነው እንደሚል በራሳችሁ ጥበብ፣ በራሳችሁ ማስተዋል እየተደገፋችሁ ስለሆነ መጨረሻችሁ ምንድን ነው ከተባለ መቃብር ነው። ፋይናንሻል ነገራችሁ ይሞዳል። ሳይኮሎጂካሊ መሞት ትጀምራላችሁ። ብዙ ነገሮቻችሁ መርቀቅ ይጀምራሉ። ውበቷ አታለኝ፣ ንግግሯ አታለኝ፣ ገባሁበት የሚባል ሪሌሽንሽፕ የለም። አይ ስድስት ወር ስለምትተዋወቅ አመት ስለምንተዋወቅ አትጎዳኝም፣ አይጎዳኝም ተባብሎ የሚገባበት ሪሌሽንሽፕ የለም። እንደ ክርስቲያን እንደ ክርስቲያን እንደ ክርስቲያን ጌታ በእያንዳንዱ ጉዳዮቻችሁ ሁሉ ላይ መጠየቅና መፈለግ መቻል አለባችሁ። አሳ እግዚአብሔርን አልፈለገም እና ሞተ። መጽሐፍ ቅዱስ እንደሚታቀላችሁ ይሄንን ቃል ሲጠቀም አሳ ይላል፣ ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም ይላል። መድኃኒት የሆነውን እግዚአብሔርን ትቶ መድኃኒት ባለመድኃኒቶች ጋር ፍለጋ እየተንከራተተ ሰው የሞተ ሁለት ዓመት ሁለት ዓመት ሙሉ በእግር በሽታ እየተሰቃየ አንድ ቀን እንኳን እግዚአብሔር አልፈልገውም። በየሆስፒታሉ እየዞረ በየሆስፒታሉ እየኳተነ እግዚአብሔርን አንድም ቀን አልፈልገውም። በህይወታችሁ መሞት የምትጀምሩት መርቀቅ የምትጀምሩት መኮስመን፣ መደየት፣ ባዶ መሆን የምትጀምሩት መቼ ነው ከተባለ እያንዳንዱ ህይወታችሁ ውሳኔዎች ላይ ከባድ የምትሏቸው ህይወታችሁ ላይ ዋጋ የሚያስከፍሉ ውሳኔዎቻችሁ ሁሉ ላይ ሁሉ ላይ እግዚአብሔርን ሳትፈልጉ ከገባችሁ ወደ መቃብር እንደሚነዳ በጉ ናቸኋል። ገደል እንደ መግባት ቁጠሩት። ገደል እንደ መግባት ቁጠሩት። ገደል እንደ መግባት ቁጠሩት። በእያንዳንዱ ጉዳዮቻችሁ ላይ አሳ ቀላል መስላው ነው ዩ ሲ ሰምታይምስ፣ ሪሌሽንሽፑን ገና ስትጀምሩት ቀላል ይመስላችኋል። የሆነ ኔክስ የሆነ ችግር የማይፈጠር በቃ ስለምንዋደድ ምንም ነገር አይፈጠርም። ያው ችግር የለውም ያው ይወደኛል እወደዋለሁ። ለዛውም እንደዚህ አይነት ፍቅር ክርስቲያን ጋር አላገኘሁም ምናምናም ብላችሁ ትገቡበትና አይ አገልጋይ ነው እኮ አገልጋይ ነው፣ ችግር የለውም አገልጋይ ነው እኮ ምንም አያደርገኝም፣ ምናም ብላችሁ ትገቡበትና አፍተር ዛት አፍተር ዛት የአስር ዓመት የ አስራ አምስት ዓመት የዕድሜ ልክ ዋጋ እየከፈላችሁ ትኖራላችሁ። የዕድሜ ልክ ለምን ሲባል እግዚአብሔርን አልጠየቃችሁምና፣ እግዚአብሔርን አልጠየቃችሁምና። ቁጥር አስራ ሁለትን እስኪ መልሰው። ቁጥር አስራ ሁለት መጽሐፈ ዜና ምዕራፍ አስራ ስድስት ቁጥር በነገሰ በሰላሳ ዘጠነኛው ዓመቱ አሳ እግሩን ታመመ፣ ደዌውም ጸናበት። ነገር ግን በታመመ ጊዜ በታመም ችግር በተፈጠረበት ጊዜ ባለመድኃኒቶችን እንጂ እግዚአብሔር እናልፈልግም። የመሞቱን ምክንያት እየነገራችሁ ነው። ደዌው ለምን እንደጸናበት እየነገራችሁ ነው። ባይዘው ህይወታችሁ ላይ ሪሌሽንሽፕ ውስጥ ገብታችሁ አንዲት ትንሽዬ ችግር ስትፈጠር፣ ለምንድን ነው ችግሩ የሚጸናባችሁ? ቢዝነስ ላይ የሆነ ነገር ሲፈጠር፣ ያ የተፈጠረችው ትንሽዬ ነገር ለምንድን ነው እናንተን የምታሸንፋችሁ? ነው የምትወጡት፣ የሚወጣችሁ፣ ምክንያቱም ባለመድኃኒቶችን እንጂ እግዚአብሔርን አልፈለጋችሁም። በእያንዳንዱ የህይወታችሁ ጉዳይ ላይ ጌታን ሳይሆን ራሳችሁን ካስቀደማችሁ እግዚአብሔር መፈለግ ሳይሆን ራሳችሁን ካስቀደማችሁ እግዚአብሔርን አለማስቀደም ማለት አንተ አታስፈልገኝም ለራሴ ጉዳይ እኔ ያለሁ እንደ ማለት ነው። ለዛ ነው የአሜሪካ ፕሮሰስ ለምን አትጀምርም ሲባል ኖ ከመጀመርሽ በፊት እግዚአብሔርን ፈልጊ። በዛ ፕሮሰስ ጉዳይ ከካናዳ በል መቶልሻል፣ ከካናዳ ሪሌሽንሽፕ ተገኝቶልሃል ስትባል ካናዳን እንደገነት አሜሪካን እንደገነት እንዳታስብ። እግዚአብሔርን ያልፈለግበት የትኛውም ጉዳይ በሙሉ ሲኦሎ የሚሆነው ሲኦሎ የሚሆነው ክብር ለኢየሱስ ሲሆን፣ እንደ አማኝ እንደ ክርስቲያን ጌታን እንደሚወድ ሰው አንድ የምመክራችሁ ነገር የትኛውም ጉዳዮቻችሁ ሁሉ ላይ እግዚአብሔርን ሳትጠይቁ እንዳትገቡ። እንደዛ ከሆነ እንዳሳ ነው የምትሆኑት። እግዚአብሔርን ስላልፈለገ ሞተ ይላል እግዚአብሔርን ስላልፈለገም ሞተ ባለ መድኃኒቶችን እንጂ እግዚአብሔርን አልፈልግም ባለ መድኃኒቶችን እንጂ እግዚአብሔርን አልፈልግ። ቀጣዩን ሪሌሽንሽፕ ከማሰባችሁ በፊት በዛ ሪሌሽንሽፕ ጉዳይ ላይ እግዚአብሔር እንፈልጉት። ቀጣይ ከሆነ ሰው ጋር አብሮ፣ አሁን አጠገባችሁ ካለው ሰው ጋር የቢዝነሱን ስራ ለመፈራረም ከማሰባችሁ በፊት የቢዝነሱን ስራ ለመፈራረም ካሰባችሁ መሰባችሁ በፊት እግዚአብሔርን ጠይቁት። ለመውጣት ኤርፖርት ከመሄዳችሁ በፊት እግዚአብሔርን ፈልጉት። እግዚአብሔርን ፈልጉት ለማገልገል እግሮቻችሁን ከማንሳታችሁ በፊት እግዚአብሔርን ፈልጉት። እግዚአብሔርን ያልፈልጋችሁበት የትኛውም ጉዳይ በሙሉ እንደ አሳ ይገላችኋል፣ እንደ አሳ ይገላችኋል። ክብር ለኢየሱስ ይሁን። ለዛ ነው ብዙ ሰው ሪሌሽንሽፕ ላይ ዋጋ የሚከፍለው። ለዚህ ነው ብዙ ሰው ስራው ቦታ ላይ ዋጋ የሚከፍለው። በዚህ ነው ብዙ ሰው ቢዝነሱ ላይ ዋጋ የሚከፍለው። በዚህ ምክንያት ነው ምክንያት እግዚአብሔርን አልፈልገም። ስለዚህ የእግር በሽታን ያመመው ደዌው ጸናበት፣ ሊተው አልፈልግም። እግዚአብሔር የሚፈልግ እኮ ደዌውም ህመሙም ይተው ነበር። አስቡችል። አንድ ትንሽ የምትመስል ነገር የእግር የእግር ህመም ገደለችው። የእግር ህመም ትንሽ የምትመስል አሳ ከእግር ህመም ውጭ ምንም ማለት ኩላሊቱ አልታመመም። ጤነኛ ነው። ጉበቱ ጤነኛ ነው። አይኑ ጤነኛ ነው። ጆሮ የእግር ህመም ገደለው። የእግር ህመም። እመኑኝ፣ ሰው እግሩን ታሞ አይሞትም። ሰው እግሩን ብቻ ሞት አይሞትም። ምክንያቱም እግር ሳይኖራቸው እየኖሩ ያሉ ሰዎች አሉ። ሰው እግሩን ብቻ ታሞ አይሞትም። አሳን የገደለው ምንድን ነው ሲባል በሁለት ዓመት ውስጥ በሁለት ዓመት ውስጥ በሁለት ዓመት ውስጥ አንድ ጊዜ እንኳን እግዚአብሔርን አልፈለግም። ሆስፒታል ለሆስፒታል ለው ሲንከራተት የነበረው ስትታመመው እግዚአብሔርን ፈልጉት። ሪሌሽንሽፕ ስትገቡ እግዚአብሔርን ፈልጉት። እያንዳንዱን ነገር ውስጥ ስትገቡት እያንዳንዱ ነገር ውስጥ ስትገቡ እግዚአብሔርን ፈልጉት። እግዚአብሔርን ያልፈለጋችሁት የትኛውም ጉዳይ ዋጋ ያስከፍላችኋል። ትንሽ ነው ዋጋ ያስከፍላችኋል። ብዙ ሰው እግዚአብሔር እንዳይፈልግ የሚሆንበት ትልቁ ምክንያት ምንድ ታውቃላችሁ? እንደ አሳ ነገሩን ስለሚያቀለ ነው። አሳ እግሮን ሽታ መመቻ ች ቸርች መሄድ አይጠበቅብኝም። መቅደስ መሄድ አይጠበቅብኝም። ካህን ጋር ጂማ መጸለይ አይጠበቅብኝም

አይ ችግር የለውም፣ ጌታ የከፈተው በር አይደለም፣ እንዲህ ብላችሁ የወጣችሁበት አገር ነው ዋጋ ያስከፈላችሁ ያለው። አብሯችሁ ጌታን ሳትጠይቁ አብሯችሁ እንዲሆን የፈቀደችሁለት ሰው ነው ዋጋ እያስከፈላችሁ ያለው። ዋጋ እያስከፈላችሁ ያለ ያ ነው። እግዚአብሔርን እንደ ክርስቲያን ባልፈለጋችሁበት ጉዳይ ሁሉ ላይ ሁል ጊዜ ችግርን ሁል ጊዜ መምን ሁል ጊዜ ዋጋ መክፈልን ህይወታችሁ ላይ ጠራችሁ ነው። ህይወታችሁ ላይ ጠራችሁ። የትኛውም ትልቅ የሚመስል ቢሊየን ብሮችን እንኳን የያዘ ኦፖርቹኒቲ እናንተ ህይወት ላይ ቢመጣ እዛ ውስጥ እግዚአብሔርን ፈልጉት። እዛው ውስጥ እግዚአብሔርን ፈልጉት። እዛው ውስጥ እግዚአብሔርን ፈልጉት። እዛ ውስጥ እግዚአብሔርን ፈልጉት። እግዚአብሔርን ባልፈለጋችሁበት በየትኛውም ጉዳይ ላይ መሞት ነው የምትጀምሩት። መሞት ነው የምትጀምሩት። እግዚአብሔርን ባልፈለጋችሁበት በየትኛውም ጉዳይ ላይ መድቀቅ ነው የምትጀምሩት። ዋይዝ ሁኑ፣ ብልህ ሁኑ። አምላክ አላችሁ። በዋጋ ተገዝታችኋል። የራሳችሁ አይደላችሁ። የራሳችሁ ፈቃድ ባሪያ አትሆኑ። እናንተ ባሪያ የሆናችሁለት አባት አላችሁ። ፍቃዳችሁን የሰጣችሁት አባት አላችሁ። በእያንዳንዱ ጉዳዮቻችሁ ላይ ጣልቃ እንዲገባ ንገሩት። ጣልቃ ግባ በሉት። ጣልቃ ግበሩ። ለራሴ ፍላጎት፣ ለራሴ እቅድ፣ ለራሴ ፕሮግራም አሳልፈ አትስጥ ይበሉት። በእያንዳንዱ ነገሮቻችሁ ላይ ጣልቃ እንዲገባ ፍቀዱለት። ፈልጉት። በእያንዳንዱ ጉዳይ ላይ ፈልጉት። ፈልጉት። በእያንዳንዱ ጉዳይ ላይ ፈልጉት። ሳምታይምስ ቪዛ እናንተ ጋር ይመጣና በጣም ይሞታችሁለት የተዋደቃችሁለት አገር ፕሮሰስ ቪዛ እጃችሁ ላይ ይመጣና ውስጣችሁ ሳይሞላ ይቀራል። አገሩ ትልቅ ነው፣ ውስጣችሁ ግን አልሞላም። ሶ በሮች ስለተከፈቱ ዘው ብላችሁ አትግቡ። ሪሌሽንሽፕ ውስጥ ስለተዋደዳችሁም አትግቡ፣ ስለተፋቀራችሁም አትግቡ አራት ልጆችን ወልዳለን፣ ሁለት ሴቱና ሁለት ወንድ ልጆችን ስለተባባላችሁ ማትግቡ። በፍጹም በፍጹም ማትግቡ። እያንዳንዱ ጉዳዮቻችሁ ውስጥ እግዚአብሔርን ጠይቃችሁ ግቡ። እያንዳንድ ጉዳዮቻችሁ ላይ ጌታን ጣልቅ አስገቡት፣ ጣልቅ አስገቡት። የሆነ ሰው መጥቶ ለምን አብረን አንሰራም ሲል እስ ጌታን ልጠይቀው በሉ። መጽሐፍ ቅዱስ ውስጥ ያሉ ሰዎች ነታቸዋል። መጽሐፍ ቅዱስ ውስጥ አንድ በጣም የሚገርመኝ ቃል አለ የኢሳቅ ሚስት ርብቃ ሆዷ ውስጥ ያሉ መንታ ልጆች እየተንቀሳቀሱ ያስቸገሩ ሰዓት እስኪ ደግሞ ስለዚህ ልጆች እግዚአብሔርን ልጠይቀው ብላኮ ነው ሄደችው መስዋዕት ሰውታ እግዚአብሔርን ጠየቀችው ሆዷ ውስጥ እርግዝናው ውስጥ ለተፈጠረው ችግር ሆዷ ስለተንቀሳቀሰ እስኪ ጌታ ለምንድ ነው የሚገፋፉት እነዚህ ልጆች ጌታን ልጠይቀው ብላን የሄደችው። ዩሲ፣ በእያንዳንዱ ጉዳዮቻችሁ ላይ በእያንዳንዱ ጉዳዮቻችሁ ላይ እሱን ፈልጉት። ካልሆነ ዋጋ ትከፍላላችሁ፣ ዋጋ ትከፍላላችሁ። የቢዝነስ በር ስለተከፈተ እየሮጠ እንዳትገቡ፣ ምክንያቱም ሳምንታይምስ ወጥመር ሊሆን ይችላል። ሪሌሽንሽፕ፣ የሚወዳቸው ሰው ስለመጣ እየሮጣቸው ሪሌሽንሽፕ አትግቡ። ለምን? ወጥመር ሊሆን ይችላል ወጥመድ እናንተን አስሮ የሚያስቀር ወጥመድ፣ እናንተን አስር አስራ አምስት ዓመት ዋጋ የሚያስከፍል ወጥመድ ሊሆን ይችላል። በዚህ አጋጣሚ እንደምነግራችሁ ነገር ብንጸልይ ብንመሰክር ወደ ጌታ ይመጣል ብላችሁ ማንም ሰው ጋር ጌታን ከማያውቅ ሰው ጋር ሪሌሽንሽፕ ውስጥ እንዳትገቡ። ይሆና እናንተ አባታችሁ የናዝሬቱ ኢየሱስ ነው። በጨለማው ውስጥ ያሉ ሰዎች ደግሞ አባታቸው አጋንንት ነው። አባታቸው ሉሲፈር ነው። ሶ ከእነሱ ጋር ሪሌሽንሽፕ መጀመር ማለት አማቻችሁ ሉሲፈር እንዲሆን መፍቀድ ማለት ነው፣ በተዘዋዋሪ የነገር ኳችሁ ነው። አማቻችሁ ሉሲፈር እንዲሆን መፍቀድ ማለት ነው። በየትኛውም አይነት የህይወት ስርዓት ጨለማ ውስጥ ካለ ሰው ጋር ሪሌሽንሽፕ እንዳትጀምሩ። ጨለማ ውስጥ ካለ ወይም ጌታን ከሚያውቅ ሰው ጋር ብቻ አይደለም፣ ጌታን ከሚያውቅ ሰውም ጋር መንፈስ ቅዱስን ሳትጠይቁ ምንም አይነት ሪሌሽንሽፕ እንዳትጀምሩ። መንፈስ ቅዱስን በዛ ጉዳይ ላይ ሳትጠይቁት ሳትጸልዩ ሪሌሽንሽፕ እንዳትጀምሩ፣ ክብር ላይ ኢየሱስ ሲሆን አላስፈላጊ ዋጋ እንዳትከፍሉ፣ አመታቶቻችሁ እንዳይበሉ። ሶ የዛሬ መልእክት የምንድን ነው ካላችሁኝ፣ ለእያንዳንዱ ትንሽ ለምትመስል ጉዳይ በሙሉ በሙሉ ባለመድኃኒቶች ጋር አትሩጡ። እግዚአብሔርን ፈልጉት። እግዚአብሔርን ፈልጉት። ባለ መድኃኒቶች ጋር አትሩጡ። መድኃኒት ሰዎች ጋር አለ፣ መድኃኒት እኔ ጋር አለ። አሳ ምንድን ነው የመሰለው? እግሩ ነው የታመመው። እቺ የግር በሽታ እቺ የእግር በሽታ መድኃኒት አላት ወይ እኔ ጋር ትኖራለች ወይ ጎረቤቶች ጋር ትኖራለች ብሎ ነው እግዚአብሔርን ያልጠየቀው። ሳምታይምስ ይሄ ሪሌሽንሽፕ ቢታመም ሪሌሽንሽፕ ውስጥ ችግር ቢፈጠር እንኳን ችግር ቢፈጠር እንኳን ችግር የለውም፣ እና እሱን እንፈውሰዋለን መድኃኒቱ እኔ ጋር ይኖራል ወይ እሱ ጋር ይኖራል ብላችሁ ስለምታስቡ ነው ዋጋ የምትከፍሉት። ቢዝነስም ላይ ችግር የለውም፣ ቢዝነሱ ማይሆን ከሆነ መሀል ላይ ኮ ማቋረጥ ነው ብላችሁ ስለምታስቡ ነው ዋጋ የምትከፍሉት። የማይሆን ሪሌሽንሽፕ ውስጥ ዋጋ የምትከፍሉት በእነዚህ አይነት ጉዳዮች ነው። ዛሬ የምነግራችሁ እሱን ባልፈለጋችሁበት ጉዳይ ላይ ሁልጊዜ ዋጋ ትከፍላላችሁ። እድሜያችሁ ይበላል፣ ዘመናችሁ ይበላል ዘመናችሁ ይበላል ሶ በእያንዳንዱ ጉዳዮቻችሁ ላይ እሱን ፈልጉት ስለተከታተላችሁ እናመሰግናለን የሄቨን ቲቪ የአራት ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮ ሳት ፍሪኩዌንሲ ይጠቀሙ ፍሪኩንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞው እንዲደርሱስ ደግሞ የደውል ምልክቱን ይጫኑ።